ሰላም፣ እንዴት አላችሁ ወዳጆቼ፣ እንዴት ከረማችኋል፣ እንዴት ሰንብታችሁ ልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል፣ በአዲስ የምግብ ስራ። ዛሬ ይዤላችሁ የመጣሁት በሶ ነው። ነገር ግን ደግሞ በኒትሪሽን ይዘቱ ትንሽ ላቀድል አድርጌ ነው ወደ እናንተ ይዤ መጣሁት። ስለዚህ እሱን እንዴት ነው ማዘጋጀው የሚለውን ነገር አብረን እናያለን። አብራችሁኝ ዛሬ ለማዘጋጀው የበሶ ፍርፍር የሚያስፈልገኝ ግብአት እዚህ ጋር በቅደም ተከተል እናያለን። የበሶ ዱቄት በዋነኝነት ያስፈልገናል። ከዛም ደግሞ የኒውትሪሽን ይዘቱን ትንሽ ጨመር ለማድረግ ላቅ ለማድረግ ተልባን እንጠቀማለን። በርበሬ እንዲሁ አዘጋጅቻለሁ። ለጣም ዘይት፣ ጨውና ማር ነው የምንጠቀመው። ከዛ እሳታችንን ለኩሰን እንደዚህ መጥበሻችንን እንጥድና ተልባውን እናደርጋለን እንቆለዋለን በትንሽ በትንሹ እያደረግን ነው የምንቆለው። አሁን ተልባ ቢንጫጫ በአንድ እሞቀጫ እንደተባለው ምንድን ነው እየተንጫጫ እየተፈነጣጠረ እንዳስቸግረን እንደዚህ ከነን እንቆለዋለን። ተቃላችኋለሁ ምን ማለት እንደሆነ፣ ምንም ቢንጫጫ መጨረሻ ላይ አቅም የለህም አንዴ ነው የምትወቀጠው እንደ ማለት ነውና፣ ተረትና ምሳሌያችን የእውነት በጣም ትክክለኛውን ኦን ፖይንት ነው ነገር ነው የሚገልጸው በእንደዚያት መልኩ ሲበስልልን እንገለብጠውና ዘረር እናደርገዋለን። እንደዚህ ትንሽ ትንሽ እያደረግን እንቆላለን። ይበቃኛለ ዛሬ በእንደዚያት መልኩ ቆልቼ ጨረስኩኝ። በደንብ አርጌ እንደዚህ ዘርረዋለሁ። ወፎቹ እንዳይበሉት እያየው በዛውም ጨው አብሮ ቃንዲል ትንሽ ይ እንደዚህ ጨው ጨምርበታለ። በሙቀቱ ቃ ጨው ድርቅ ይላል ማለት ነው። አሁን በምፈልገው መልኩ ቃብሎልኛል። ተልባ ታውቃላችሁ፣ ይህ ነው የማይባል የጤና ጥቅም ነው ያለው። ከቺ አሲድ ያልተናነሰ የጤና ጥቅም ነው ያለው። ነገር ግን ብዙ ሲባል የምንሰማው ስለ ቺ አሲድ ነው እንጂ ስለ ተልባ ብዙም አልተነገረለትም ብዬ ነው የማስበው። በውስጡ በጣም ብዙ ነገር አለ። ለምሳሌ ኦሜጋ ትሪ አለው፣ ፋቲ አሲድ አለው። ያ ደግሞ የኮሌስትሮል ሌብላችንን እንድናመጣጠን ይረዳናል። ለምግብ መፈጨት ተልባ ሁነኛ መፍትሄ ነው። በደም ውስጥ ያለን ስኳር ለማመጣጠን ሁነኛ መፍትሄ ነው። ምንም እንኳን ደግሞ ለምግብ መፈጨት ቢያገለግልም በተመሳሳይ ሁኔታ ደግሞ ጤናማ ቅባት በውስጡ ስላለው የጠገብን እንዲመስል ረጅም ሰዓት የጥጋብ ስሜት እንዲሰማን ያደርጋል። ያ ደግሞ ቶሎ ቶሎ እንዳንራብና ምግብ እንዳንበላ ስለሚያደርግ ክብደትን ለማመጣጠን ይረዳል። በውስጡ ደግሞ አንቲ ኦክሲዶኔት ፕሮፖርቲ ስላለው የጡት ካንሰርን ይከላከላል። የሆርሞን መዛባትን ይከላከላል። ብለድ ፕሌዥርን ይከላከላል። በጣም ብዙ ነገር ነው የሚጠቅመው። አንቲ ኢንፍላማቶሪ ፕሮፐርቲም ደግሞ ስላለው ይሄ ምንድን ነው የሚባለው የቆዳ ድርቀት ልበላችሁ ጭብት ኤንግዝማ ጭርት ለምሳሌ ለልጆቻችሁ በስሙዚ መልክ በሉት በዳቦ መልክ በሉት በፈለጋችሁ በዘይት መልክ ብትቀቧቸው። ብዙ ጊዜ ህፃናት ወይም ደግሞ ልጆች ኤንግዝማ ያስቸግራቸዋል እና ልጆች ለምሳሌ በጣም ይቸገራሉ። እያደጉ ሲሄዱ ነው የሚያቆመው። ለዛ ደግሞ ተልባ በጣም ፍቱን ፍቱን መፍትሄ ፍቱን መድኃኒት ነው። ለጸጉር ጥንካሬ ለማይጠቅሙ ነገር የለምና በያጋጣሚ ተልባን ብትጠቀሙት በጣም በጣም የተሻለ ነው። እና ብዙ በተለይ አሁን አሁን በጣም ነው ቺያሲድ ኢትዮጵያም ገብቷል። እና ቺያሲድ ቺያሲድ የሚባለው እና እዛም ድረስ አንደርስ እኮ ተልባችን ራሱ በደንብ አርገ ብንጠቀመው ምንም ያልተናነሰ ጥቅም ነው ያለው ብዬ እላለሁ። ብዙ ጊዜ እና ተጠቀሙበት ለማለት ያህል ነው። እኔ እንግዲህ ከብዙ በትንሹ የነገርኳችሁ ጥቅሙ የምትፈልጉ ደግሞ በደንብ ገብታችሁ ጉግል አድርጋችሁ መረዳት ትችላላችሁ። አሁን እንፈጨዋለን። አሁን ይበቃዋል። ያን ያህል መነፋት ምናምንም አይፈልግም። እንደዚሁ እንዳለ ያዘጋጀነው ሳህን ላይ እንገለብጠውና ሌላኛውንም በተመሳሳይ ሁኔታ እንፈጫለን። ሽታው ደስ በጣም ደስ የሚለው አለቀ። በነገራችን ላይ ተልባ ስትወግጡ አንድ የወቅታችሁ ለረጅም ጊዜ ለረጅም ወራት አታስቀምጡት። በተለይ በተለይ ሰመር ላይ በውጭ ሀገር የምንኖር ኢትዮጵያ እንኳን ብዙም የተዘበራረቀ ወይዘር ስለሌለ ምንም ችግር የለውም ግን እዚህ የፈለገ ኤር ኮንዲሽን ቢኖር በሌለን ሰዓተኛ ቤት ውስጥ ኤር ኮንዲሽን ስለማይኖር የዛን ጊዜ ደግሞ በጣም የመበላሸት እድሉ ፈጣን ነው። ኢቭን ፍርጅ ውስጥም ቢሆን እኔ ረጅም ጊዜ እንደ ሌሎቹ ቅመማ ቅመሞች ሶስት ወር ምናም መቀመጥ አለበት ብዬ ሰልባ አላስብም። ቢበዛ ለአንድ ወር ምናምን የሚሆን ካዘጋጃችሁ በቂ ነው። ደግሞ ለማዘጋጀትም ቀላል ስለሆነ በየጊዜው ማዘጋጀት ትችላላችሁ። ያን ያህል ከባድ አይደለም። አሁን ደግሞ እሳችንን እንለኩስና። ውሃ እንጥዳለን። ምክንያቱም በሶውን ለማበስበሻ ውሃ ያስፈልገናል። ከዛ አሁን ምን አደርጋለሁ መሰላችሁ? ለስ ካለ ውሃ ትንሽ እዚህ ጋር አደርጋለሁ ያዘጋጀሁት ቦላ ያደርጋለሁ። እንደዚህ የሚያክል ይበቃኛል። ካነሰኝ ባይሆን በኋላ ጨምራለሁ። አለበለዛ ሳትፈልጉ ብዙ ውሃ መጀመሪያ ካደርጋችሁ ሳትፈልጉ ብዙ ዱቄት ትጠቀሙና በሷችሁ ይተርፋል። ከተረፈ ደግሞ ጠቃላችሁ ይሰላቻል ሌላ ቀን ልሰራታችሁ፣ ልትበሉ ይሰለቻችኋል። እኔ እንደዚህ አይነት ስሜት ይሰማኛል። ምግብ ተርፎ በጣም ከቤት ውስጥ በብዙ ካየሆቲ ወይ ፍርጅ ውስጥ ምናምን ነገር ከተንገላታ ሌላ ጊዜ ልሰራው ሳስብ እሱ ነገር ትዝ ይለኛል እና እንደዛ እንዳይሆን ጥፍጥ ብሏችሁ በልቷችሁ እንድትጨርሱ በትንሹ ስሩ። ያው እንደ ቤተሰባችሁ ብዛት መጥናችሁ። ትንሽ እንደዚህ በርበሬ አደርጋለሁ። ጥንጥዬ ጨዋ አደርጋለሁ ማርስ ለመጠቀም ተልባው ላይም ደሞ ሰጠቀም ሁኔታቸው አንቺ ምታክል ከዛ ትንሽዬ እንደዚህ ማራረጋለሁ። ዘይት ተልባችንም ከዚህ ፋታለሁ፣ ግን ደግሞ ትንሽ ኦሊቭ ኦይል እናደርጋለን። ከዛ ዱቄታችንን እንጨምራለን። ከዚያ ከዚህ ጋር ብድግ አድርገን ካዘጋጀነው ተልባ እንደዚህ አንድ ሁለት ማንኪያ እናደርጋለን። ብዙ ስለተመገብን አይደለም፣ ቀጣይነት ያለው ሲሆን ተገቢውን ያክል ንጥረ ነገር እናገኛለን። እና ደግሞ እኔ በባላንስ ምናለ፣ በማመጣጠን አንዳንድ ሰው የሆነ ነገር ጥሩ ከተባለ እሱ ላይ ችክ፣ በቃ እሱን ነገር በጣም ብዙ መብላት አይነት ነገር፣ በአንድ ጊዜ ሁሉን ነገር የጤናው ጉዳይ የሚያስተካክል የሚመስለው ሰው አለ። እና እሱ ደግሞ ተገቢ ነው ብዬ አላስብም። እና ለዛ ነው እኔ ዳየት ምናምን ብዙም ያን ያህል አይመቸኝም። በቃ ሰው ሳህኑን ማየት አለበት ሲበላ፣ ነገሮችን ደግሞ እያመጣጠነ መመገብ አለበት ብዬ አስባለሁ። ስጋ መመገብ ብዙ ጥሩ አይደለም፣ በዛው ልክ ደግሞ ስጋ አስፈላጊ ነው ሰውነታችን። ለዛ ያው ምግብ ይገላልም ያድናልም አይደለም። እኛ ደግሞ አይምሮ አለን እያመጣጠነን፣ ምንም መድኃኒት ቢባል በቃ በጣም አብዝተን ችክ ካለ ሳይድ ኢፌክት ደግሞ ሊኖረው ይችላል። ነገር መቼም ዶክተር እየጠየቅን እያንዳንዱን ነገር የተመራመርን አይደለም፣ ምንኖረው አይደለም። ስለዚህ አንድ የሚያስማማን አመለካከት እንደ መሰላችሁ ባላንስ ባላንስ ማድረግ ማመጣጠን፣ በሁሉ ነገር በህይወታችን በሂደት ሁሉ ለምግብ ብቻ አይደለም። በቃ ስናፈቅረን ባላንስ አድርገን ስንጠላን ባላንስ አርገን ስንኖርም አመጣጥነን በቃ ሆነ፣ ስንደሰትም ስንናደድም ህይወታችን በጣም ነገሮችን ማመጣጠን አስፈላጊ ነው ብዬ አስባለሁ። አንዳንዴ ፌሽታችንን በጣም ይበዛና ዲሳፖይንት እንሆናለን። እንደዛው ደግሞ ሀዘናችን ይበዛና ዲፕሬሽን ውስጥ እንገባለን። እንደዛ መሆን አለበት ብዬ አላስብም። ለእዛ ነው አሁን ጨዋታን ጨዋታ ያነሰዋል ወዳጆቼ፣ በምግብ ተነስቼ ዲፕሬሽን እንዳደረስኩኝ። ለማንኛውም በእሷችንም እንደዚህ ያት መልኩ ከለወስን በኋላ በእጃችን እጃችን ታጥበን ለውስ እናደርጋለን። አሁን ትኩስ ስለሆነ አንዳንድ ጊዜ ልቆጣ አለብኝ ብላችሁ ዱቄት ጨምራችሁ ጨምራችሁ ትንሽ ከአምስት ደቂቃ በኋላ ሲበርድ በጣም ድርቅ ያለ ይሆናል፣ እና ለመጨበጥ እንደሚያስችል አንድ ሴም ታይም ደግሞ እንደዚህ ለመፍ እንደዚህ ፍርፍርም ሲለያችሁት እንደዚህ ሲሆን ይሄ አሁን በጣም አሪፍ ነው። እስኪ ጨውልቅ መሰል በጣም አሪፍ በጣም ሱፐር ከዛ እንደዚህ ድረስ እየጨበጥን ማዘጋጀት እንችላለን አያችሁ የጀግና ምግብ ነው ቋንጣና ምንድን ይባላል ቋንጣና በሶ ድሮ ስንቅ ይዞት የሚሄዱት ነው ይባላል ታውቃላችሁ አለ እዳቦ ቆሎም የጀግና ምግብ ነው ድሮ ጣሊያንን ሲያባረሩ እንደዚህ ነበር ተሸክሞ ሄደው መንገድ መንገዱን እየበሉ አያቶቻችን እ የተወጡት ጦርነቱን ጦርነቱንና ለዛነው ነው የጀግና ምግብ የሚባለው ለማንኛውም በሷችን በዚህ እናጠናቅቃለን። እዚህ ጋር ደግሞ የነጭ አዝሙድ ሻይ እሰራለሁ። አሁን ደግሞ የነገርኳችሁን የነጭ አዝሙድ ሻይ እሰራለሁ። ቅድም የጣርኩት ውሃ በተረፈኝ እንደዚህ አድርጌ ይታያችኋል። ነጭ አዝሙድ እጨምራለሁ። ነጭ አዝሙድ ደግሞ የራሱ የሆነ የጤና ጥቅም ባክቴሪያ እና ፈንገስን የመከላከል ጸባይ አለው። ያ ደግሞ ለካንሰር እንዳንጠቃ ያደርገናል። ሌላው ደግሞ ምንድን ነው? ይሄ በመገጣጠሚያ ላይ ያለና የጡንቻን ሕመም ይታደጋል እና በጣም የራሱ የሆነ ብዙ ጥቅም ያለው ያው እንግዲህ ሁሉንም መዘርዘር ስለማይቻል ግን በጣም ብዙ የጤና ጥቅም እንዳለው ልነግራችሁ እወዳለው ነገር ግን ሌላ ችግር ካለባችሁ ተጓዳኝ ህመም ካለባችሁ አትጠቀሙ፣ ቆንጆ ነው። ዶክተራችሁ ብታማክሩ ቆንጆ ነው። እሱ ብቻ ሳይሆን እንደመሰላችሁ በጣም ይሄ ለወለደች ሴት ይመከራል። ጡት የጡት ወተትን ያበዛል፣ ወይም ደግሞ እንድታመርት ያደርጋል ተብሎ ማለት ነው። ግን ደግሞ እሱን ወተት የጠጣ ልጅ ለሆዱ ይከብደዋል እና ብዙም አይመከረም። ብዙ ጊዜ ብዙ ሰው እናቶች ብዙ ወተት እንዲያመርቱ ይረዳል ብለው ይጠቀማሉና፣ ከበፊቱ በህይወት ልምዳችሁ እርጉዝም እያላችሁ የመጠጣት ልምድ ካላችሁ ችግር የለም። ነገር ግን ከወለዳችሁ በኋላ ብዙ ወተት እንዳመርት ያደርገኛል ብላችሁ ከሆነ የምትጠጡት ለልጁ አንጀት ጎጂ ሊሆን ስለሚችል ባትጠቀሙት ቆንጆ ነው። ከዛ ይልቅ ያው ይታወቃል፣ ወተት ለማምረት የሚረዳን ፈሳሽ ነገር መጠቀም ነው። ስለዚህ ብዙ ፈሳሽ ነገር ብትጠቀሙ እንደ ጁስ ሊሆን ይችላል፣ እሱም ሳይበዛ ግን፣ ውሃ ውሃ በተጠጡ በጣም የተሻለ ነው ለማንኛውም እኛ ሻያችንን እንደዚህ ካፈላን በኋላ ምን አደርጋለሁ መሰላችሁ በእንደዚህ አይነት መልኩ አጠለዋለሁ እኔ ምንም አይነት ስኳር ማር አልፈልግም አያችሁት፣ መልኩ ራሱ እንዴት እንደሚያምር የእውነት ያልሞከራችሁ ሰዎች ካላችሁ፣ በተለይ ይሄ የአጥንት ችግር ያለባችሁ ምናምን የሚቆረጣጥባችሁ ማታ ከመተኛታችሁ በፊት ይችን አንድ ፎት ቶላችሁ ትተኙ። በጣም ቆንጆ የሆነ እንቅልፍ ይኖራቸዋል ብዬ አስባለሁ። ከህመምም ይታደጋችኋል። ይኸው አሁን ደግሞ በእንደዚህ አይነት መልኩ ጭብጧችንን እናጣጥማለን በሶ ምን እንደመስላችሁ፣ ሁልቀን ቃል አይደለም የጾም የፍስኩም ሁልቀን አብሮት የሚያባላ ነገር ያስፈልጋል። ሻይ ቡና በጣም አብሮት የሚሄደው በጣም አሪፍ ነገር ነው። ቆብል ቸጨርስ ይሄ ውስጡ ካለው በርበሬ ጋር ከሻዩ ትኩስ ብረት ጋር የሆነ ቀጥል አርቦ የሚወርደው ነገር በጣም ነው የምወደው። አጋጥማችሁ አቃል ቡና ቁርስ ላይ የሆነ የተቀባ አነባበሮ ወይ ቂጣ ነገር ካለው በርበሬ ያለው ከዛ በኋላ ቡና ስጠጡበት በላዩ ላይ ሆነ ሲወርድ ቅያር የሚያወርደው ነገር የሚወርደው ነገር የለም እሱ ነገር በጣም ነው የሚመቸኝ። ና ካላስተዋላችሁት አስተውሉ። ለማንኛውም የዛሬው የኔ በሶ ፍርፍር ይሄን ይመስል ነበረ። ትልቁ ነገር ተልባን እንዴት አድርጋችሁ እንድትጠቀሙ ለማሳየት ያክል ነው ወደ እናንተ ይህን ቪዲዮ ይዤላችሁ የመጣሁትኝ። በእንደዚህ አይነት መልኩ ብቻ አይደለም። በስሙዚ መልክ፣ በዳቦ መልክ ከሌላ ነገር ጋር እንደባልቃችሁ፣ ፓንኬክ ብታረጉት፣ ክሬፕስ ብታረጉት በጣም ብዙ ነገር አርጋችሁ መጠቀም ትችላላችሁ። እኔ ግን ለዛሬ እንደዚህ ሀገረኛ በሆነ ከበሶ ጋር በመደባለቅ በእንደዚህ አይነት መልኩ ይዤላችሁ መጥቻለሁ። እንደ ተወደዳችሁትም ተስፋ አደርጋለሁ። እንግዲህ ለዛሬ የነበረው ቪዲዮ ይህንን ይመስል ነበረ። አዲስ ሆናችሁ ደግሞ ለቻናሌ ቻናሌ ከወደዳችሁን ሰብስክራይብ ማድረጋችሁ እንዳረሱት። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁ ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁሉ ባይ